በአማራ ክልል ቻግኒ ውስጥ የሚገኝ መድረሳ በመንግስት ታጣቂዎች መዘጋቱ ተሰማ። የአካባቢው ምንጮቻችን በላኩት መረጃ እንዳስታወቁት ይኸው መድረሳ በርካታ ደረሶች ከተለያዩ የሀገሪቱ ክፍሎች ተሰባስበው የሚማሩበት መሆኑ ታውቆ የቁርአን ሂፍዝን ጨምሮ ነህውና ሶርፍ የመሳሰሉ ትምህርቶች ሲሰጥበት የቆየ መሆኑ ነው የታወቀው። አድማጮቻችን የመረጃ ምንጮቻችንን ስለ ጉዳዩ ደውለን አነጋግረን ነበር። ተከታዩ መረጃ እንሰጥተውናል። አድማጫችን፣ አሰላሙ ዓለይኩም ወረሕመቱላሂ ወበረካቱ እጅግ በጣም አድርጌ አመሰግናለሁ ጀዛክላ ከይር እንግዲህ በአማራ ክልል አዊዞን ጫግኒ ከተማ በመድረሳ ውስጥ የቁርአን ሂብዝ የሚከታተሉ ተማሪዎች የቁርአን ሂብዝ ከሚከታተሉበት ትምህርት ቤት እንደተባረሩና ወደ እየመጡበት እንዲመለሱ እንዲበታተኑ መደረጉን ሰምተናልና እስኪ በአካባቢው ያለው ሁኔታ ምን ይመስላል ጀዛከላ ከይር እሺ በመጀመሪያ እድሉን ስለሰጣችሁኝ ቢቢኤን ሬዲዮ በጣም አድርጌ አመሰግናለሁ። እንግዲህ ቻግኒ ላይ በጣም በተደጋጋሚ ኢትዮጵያ ላይ አጠቃላይ ቢሆንም ግን ቻግኒ ላይ በተደጋጋሚ ሙስሊሙ ሲረብሹ ነው፣ እስካሁን እንደቀጠለ ነው እና ቻግኒ ላይ የሚቀሩ ደረሶች ነበሩ። ብዙ እስካና ሁሉ ትልልቅ ኪታቦች ሁሉ የሚቀሩ ነበሩ፣ እስከ አምሳ ና ከዚያ በላይ የሚሆኑ ማለት ነው። እና ያለፈው ሀሙስ ነው ችግር የተፈጠረውን የተዘጋባቸውን እንዲበተኑ የታዘዙት ማለት ነው። ጧት ሐሙስ ጧት ስድስት ተማሪዎች ከቤታቸው ከሚኖሩበት ወደ ወደሚቀሩበት ቻግኒ ዜሮ ሶስት ቀበሌ ማለት ነው። ወይም ደግሞ ሽሮ ሜዳ በሚባል የሚታወቁ ሰፈር ነው ወደ በሚሄዱ ሰዓት በሚሄዱበት ሰዓት ነው አንድ ፖሊስ ጥይት ተኩሶ ያስቆማቸው ማለት ነው። ያ ፖሊስ የሰፈሩ ሰራት አይደለም ሌላ ቦታ የሚሰራ ነው። ተልእኮ እንደመጣ ያሳያል ይሄ ማለት ነው እና በማይወክልበት ሰፈር ሄዶ ጥይት ተኩሶ አስቆማቸው እና ይዟቸው እስር ቤት ሄዶ ከእስር ቤት ውስጥ ብዙ ብዙ ጥያቄዎችን ጠይቀዋቸዋል። ተጠይቋችሁ ጥያቄዎች ውስጥ እናንተ ወሃቢያ ናችሁ ወይስ ሰለፊ ናችሁ የሚሉ ብዙ ጥያቄዎች ጠይቀዋቸዋል። ከዛ ውጭ አልፈሩም። ከዛ አልፎ ደግሞ ስለ አላህ ያላችሁ እምነት ምንድነው? አላህ ታሪፍ በላይ ነው ወይስ አይደለም የሚለው ነው የምታምኑት። እንደዚህ የማይጠይቅ ጥያቄ ስለ ሰውነት ገብቶ ጠይቀዋቸዋል። እና መጨረሻ ላይ ብዙ ማስፈራራት ከሰጧችሁ በኋላ እስከ እሁድ ድረስ ብቻ ነው የምንጠብቃችሁ። እስከ እሁድ ድረስ ጓደኞቻችሁን ንጎራችሁ እንዳይገኙ አሁን በኋላ ከተገኛችሁ እስከወጥ ድረስ ነው የሚሰጣቸው ጊዜ። ከዛ በኋላ ከተገኛችሁ ሁላችሁም ትታሰራላችሁ ተብለው አሁን ዛሬ በጣም ብዙዎቹ ተበትነዋል፣ ወደ ያሉበት ማለት ነው። ከመበተናቸው በፊት ሼህዩ ሰብስበው እኔ ነብዩ ላህ ያዕቁብ ለአላህ እንዳሉት ኢነማ አሽኩ በሲ ወሑዝኒ ኢለላህ እኔም እንደዛ ነብሮ ሲሉ ያው ደሮሶቹ አልቅሰዋል በጣም እና ይህን ይመስላል። እጅግ በጣም አድርጌ አመሰግናለሁ ለሰጡን መረጃ። እንግዲህ በጣም የሚያሳዝን ነው በእውነቱ በቀደም ሲል ባሉት ቀናቶችም በዚሁ በአማራ ክልል በደቡብ ወሎ ቃሉ ወረዳ በሃርቡ ከተማ በደጋንና በገርባ ከሰላሳ በላይ የሚሆኑ ሙስሊሞች ታፍሰዋል። አሊሞችም አሉበት። እድሜያቸው እጅግ በጣም የገፋ አሊሞችም ለእስር ተዳርገዋል። ይሄ የሚያሳየው እንግዲህ አሁንም ህወሀት መራሹ ስርዓት በሙስሊሞች ላይ እየፈጸመ ያለውን አፈናና ግፍ አጠናክሮ መቀጠሉን ያመለክታል። እንደው አድማጫችን፣ ከዚሁ ጋር በተያያዘ እንደዚህ ያሉ ችግሮች በሚፈጠሩ ሰዓት ተስፋ ቆርጦ ከዓላማ መዘናጋት የለብንም። የያዝነውን ነገር አጠናክረን መቀጠል አለብን። ትግላችንም ማጠናከር አለብን። ኢልማቸውን የኢልም ትምህርታቸውን ባገኙት አጋጣሚ ሁሉ አጠናክረው መቀጠል አለባቸው። ሙስሊሞች ተስፋ መቁረጥ የለባቸውም። ለኢልም ያላቸው ቦታ ከፍተኛ መሆን አለበት። የሚባሉም አስተያየቶችና ሐሳቦች አሉና ከዚህ አንፃር የአንተ መልእክትና ሐሳብ ምንድን ነው? እንግዲህ በመጀመሪያ ድናችን የቆመበት መሰረቱ እውቀት ነው። ድን የድን እውቀት ነው። በመጀመሪያ ሲመሰረትም የእውቀት ድን ነው። የኛ የስልምናችን ማለት ነው እና መንግስትን ከድናችን ሊያደርገው ሲፈልግ የእውቀት በሮችን መዝጋት ላይ ነው። ዋን ትልቁ ስራው የሚሰራው የእውቀት ማግኛ በሮችን መዝጋት ነው። የድናዊ ትምህርቶች ቦታዎችን መዝጋት ነው። ትልቁ አላማው ማለት ነው እና ይህ በሚሆንበት ሰዓት አንደኛ የሚቀሩ ልጆች ብዙ አላማ ይዘው ነው ከቤተሰብ ተነጥለው ነው የሚቀሩት ከየሀገሩ ከኢትዮጵያ ከተለያዩ ክልሎች ተሰባስበው ነው የሚቀሩ የነበሩት እና ትልቅ ዓላማን ይዞ ነው የሚንቀሳቀሱ የነበሩት እና ይሄ ነገር ሲከሰትባቸው ሞራላቸው እንዳይጎዳ ዓላማቸው ተሰናክሎ እንዳይቀር ሙስሊሙ ማህበረሰብ አይዟቸው ሌላቸው ይገባል። ይሄን እላለሁ። እንሻአላህ ደግሞ እነዚህ የህድ ችግር የደረሰባቸው ደረሶችም ቢሆኑ ሌላ ቦታ በተለያዩ ቦታ የሚደርስባቸው በሙሉ ይህን ነገር በፊትም ከጠላት ከሙጅሪሞች የሚደርስ ነገር መሆኑን አውቀው ከዓላማቸው መዘናቀስ እንደሌለባቸውና የሄደን እውቀት ሲባል እነዚህን ሁሉ መሰናክሎች አልፎ የሚሰራ ስራ ስለሆነ እንደው ስለሆነ ኢንሻላህ በዚህ ሁኔታ መሰናክል የለባቸውም። እነሱም ዓላማቸውን ማሰና እንዳይሰናክልባቸው የበለጠ በወኔ በበለጠ ወኔ መነሳት አለባቸው። ያተዘጋ ቢባልም ኢንሻአላህ ህብረተሰቡ ጋር በመተባበር ሌላ ቂራት ቦታዎችም ይኖራሉ እና የተለያዩ አማራጮችን ተጠቅመው የሄደን እውቀታቸውን እንዲያሳድጉ ነው። ምክንያቱም ይሄ ነገር በሁሉም ቦታ ድሮ ጀምሮ እስካሁንም ወደ ፊትም የሚቀጥል ነው። የድን እውቀትን ለማስተናከል የሚደረገ ከሙጅሪሞች የሚመጣ ስራ ማለት ነው እና ህብረተሰቡም እነሱን አይዟቸው ልዛቸው ይገባል። እነሱም እንዲጠናከር ይገባል ነው ምለው። እንሻላህ እጅግ በጣም አድርገን እናመሰግናለን የመረጃ ምንጫችን። ጀዛክላ ኸይር። እንግዲህ በአካባቢው ያሉ አድማጮችም ተጨማሪ መረጃዎችን ያደርሱናል ብለን እንጠብቃለን። አሰላሙ አሌይኩም ወራህመቱላ ወበረካቱ። እሽ በጣም አድርግ አመሰግናለሁኝ። ዋአሌይኩም ሰላም ወራህመቱላሂ ወበረካቱ። የግብጽ ኦርቶዶክስ ቤተክርስቲያን የቦምብ ጥቃት ሰለባ መሆኑ ተሰማ። በግብጽ መዲና ካይሮ ውስጥ የሚገኘው ዋናው ካቴድራል በዛሬው እለት የቦምብ ጥቃት እንደደረሰበት ታውቋል። በዚሁ ጥቃት 25 ሰዎች መሞታቸውና 35 ሰዎች መቁሰላቸውን የግብጽ ፖሊስ ይፋ ካደረገው መረጃ ለማወቅ ተችሏል። በተመሳሳይ መልኩ በካይሮ ውስጥ ቀደም ሲል በደረሰ ጥቃት ስድስት የግብጽ ፖሊሶች መሞታቸው የታወቀ ሲሆን ጥቃቱን የፈጸመው በግብጽ ውስጥ በጀነራል አልሲሲ መንግስት ህጋዊ ውቅና የተነፈገው የሙስሊም ወንድማማቾች ንቅናቄ ይሆናል በማለት የግብጽ መገናኛ ብዙሃን እየዘገቡ ይገኛሉ። በግብጹ ፓትርያርክ መኖሪያና በቅዱስ ማርክ ቤተክርስቲያን ላይ ቦምብ መወርወሩን የዘገቡት የግብጽ መገናኛ ብዙሃን ጥቃቱን ስለፈጸሙት ቡድኖች በዝርዝር ያስቀመጡት መረጃ የለም። ቀደም ሲል ከአምስት ዓመታት በፊት ተመሳሳይ በሆነ መልኩ በግብጿ የአሌክሳንድሪያ ከተማ በአዲስ ዓመት ዋዜማ የቦምብ ጥቃት ደርሶ 21 ሰዎች መሞታቸው የሚታወስ ሲሆን የአሁኑ የቦምብ ጥቃት ከአሌክሳንድሪያው ጥቃት ጋር የሚገናኝ መሆኑ ባይታወቅም የግብጽ መንግስት ምንጮች የአሸባሪ ተግባር ነው የሚል አቋም መያዛቸው ነው የታወቀው። የቀድሞ የግብጽ መሪ ሁስኒ ሙባረክ ለሠላሳ ዓመታት የያዙትን ሥልጣን በህዝባዊ አብዮት ከተነጠቁ በኋላ በግብጽ ውስጥ ህዝባዊ ምርጫ ተከናውኖ የሙስሊም ወንድማማቾቹ መሪ ዶክተር መሐመድ ሙርሲ ተወዳድረው ፕሬዝዳንት መሆናቸው ይታወሳል። ዶክተር መሐመድ ሙርሲ በመፈንቅለ መንግስት በጀኔራል አልሲሲ ከተቀየሩ በኋላ ግብጽ ውስጥ ተመሳሳይ ጥቃቶች በተደጋጋሚ መፈጸማቸው የሚታወቅ ሲሆን የግብጽ ቤተክርስቲያን ከጀኔራል ሲሲ ጋር ትወግናለች በማለት ክስ የሚያቀርቡት ታጣቂ ሚሊሻዎች በማዕከላዊ መንግስት ላይ ያላቸውን ቁጣ ቤተ ክርስቲያኗን ኢላማ ውስጥ ሲያስገቡ ተስተውለዋል። ታሪካዊና ታላቁ የግብፅ የሙስሊሞች እውቀት ማዕከል የሆነው አልአዝሃር ዩኒቨርሲቲ ጥቃቱን በጽኑ ማውገዙም ተጨምሮ ተዘግበዋል። በኢራን የሚደገፉት የሁቲ የሺዓ አማጽያን መሳጅዶችን በመውረር ኢማሞችንና ዑለሞችን እያፈኑ እየወሰዱ መሆኑ ታወቀም። በደርዘን የሚቆጠሩ መሳጅዶች ላይ ወረራ ያደረጉት የሺአ አማጽያን የራሳቸውን የሃይማኖት መሪ ለመሾም በሚል አፈና መጀመራቸውን የአይንማኞች ገልጸዋል። አልአረቢያ የየመኑን ሳባ ዜና ወኪል ዋቢ በማድረግ እንደዘገበው የሁቲ አማጽያን የተቆጣጠሯቸውን መሳጅዶች ሱኒ አማንያን መገልገል ማቆማቸው ተዘግቦ የሁቲ አማጽያን መሳጅዶችን ማራከስ በሚመስል መልኩ መፈክሮቻቸውን በየመሳጅዶች ላይ መጻፍ የጀመሩ ሲሆን የተጻፉትን የሺአ መፈክሮች የሚሰርዝ የሚደልዝ ካለ መሳጅዶችን እናወድማለን ሲሉ መዛታቸውን እማኞች ከስፍራው አስታውቀዋል። ይህ በእንዲህ እንዳለም ባለፈው አርብ ሰንዓ ውስጥ ከሚገኘው የቃድሲያ መስጂድ ሰግደው የወጡ የነበሩ ሶስት ሙስሊሞች ታፍነው መወሰዳቸውን የአይን ማኞች ለመገናኛ ብዙሃን የገለጹ ሲሆን በሰንዓ ከተማ ብቻ የሁቲ አማጽያን ሀያ ትምህርት ቤቶችን መዝጋታቸውም ታውቋል። በኢራን የሚደገፉት የሁቲ የሺ አማጽያን የሺአን ተጽዕኖ በመካከለኛው ምስራቅና በባሕረ ሰላጤው አገራት ውስጥ ለማስረጽ ህዝቡላን ከመሳሰሉ አሸባሪ ድርጅቶች ጋር ይተባበራሉ የሚል ክስ ይቀርብባቸዋል። ይኸው ቡድን ቀደም ሲል መካን ኢላማ ያደረገ ሚሳኤል ተኩሶ በሳውዲ ፀረ ሚሳኤልን እንደመከነበት ተጨምሮም ይታወሳል። ተነሱ እንነሳ፣ ተነሱ እንነሳ፣ ተነሱ እንነሳ

ተነሱ እንነሳ፣ ተነሱ እንነሳ፣ ወንድምህቶቼ እንቁም ለስልምና ድል በማንቀላፋት አይገኝምና

በተወለድንባት ባደግንባት አገር በጠገበ መንግስት እንዲህ ስንሸበር ሙስልሟ በቤቷ በግፍ ስትደፈር ወንድሜ በዱላ አጥንቱ ሲሰበ በሉ እንነሳ፣ ዝምታው ይሰበር። ተነሱ እንነሳ፣ ተነሱ እንነሳ። ሲገድሉን ሲዘርፉ በእምነታችን ብቻ በተራ ካድሬዎች ስደርስብን ዛቻ ሙስልም የተባለ ሆኖው መዛበቻ ከአገር ውጭ ያለን በሉ እንነሳ፣ ከእስልምናችን ላይ መንግስት እጁን ያንሳ። ተነሱ እንነሳ፣ ተነሱ እንነሳ።